ሳያች፣ ይሄ ይሄ መሬት ላይ ምን ማንቀሳቅሰው ያለው ፔዳል ነው፣ እሺ፣ መሪ እንጂ ይሄ ላይኛው፣ አሁን እሱ አየር ላይ ነው። ይሄ ፍለፊቱ ወደኋላ መጎተት፣ ማስነሳት ምናምን ኤሮዳይናሚክስ ቦዲውን ነው፣ ክንፉን ነው የምታዙ። ታውቃቸዋል አይደለ? ይሄንን ለምሳሌ በዚህ ይሄንን መጎተት ይሄንን፣ ማለት ፑሽ ፑሽ ፎርዋርድ፣ ወደፊት መግፋት፣ ወደኋላ መግፋት። ይሄ አየር ላይ ለምሳሌ ልክ ስታስነሱ እንደዚህ ነው ወደኋላ የምትጎት፣ በሁለት ቁጥር ማለት ነው። ለምሳሌ በጣም አንገቱ ቀና ካለባችሁ መልሳችሁ በስምንት ቁጥር በቀኝ ካለችው ኪቦርድ ላይ ማለት ነው። እንደዚ መለስ ቅልስ፣ ወደ ግራ ለማዞር እንደዚህ። አየር ላይ ነው፣ ግን ይሄ መሬት ላይ በፔዳሉ ነው። ገብቷችኋል አይደል? አየር ላይ ሲሆን ክንፉ ነው የሚያጣጥፈው። በክንፉ አለ የምንቀዝፈው የመሬቱን በእርግጥ በክንፉ ነው ራደሩን ነው።

ማን የሚንቀሳቀሱ የሚለው ማወቅ አለባት። በጣም ወሳኝ ትምህርት ነውቀ ይ ለቢግነርም ለሁላችሁ እንደዚህ ላረግላችሁ። አሁን ላቸሁ ውስጥ በግባ መጀመሪያ አሁን ምነግራችሁ እዩት። አሁን እቺ እንደዚህ ስጎትታት አሮፕላኑ ይነሳል፣ ላችኋለሁ አይደል? ለምንድነው የሚነሳው? ምን ስለሚሆን ነው? እስቲ ከውጭ ሁኜ ስጎትተል የሚለወጠውን ነገር እንመልከት። አሁን ጎተትኩት፣ አያችው ምን እንደሆነ። የታቸ እዚህ ጋ ነው ወደ ላይ ከፍ ያለችው እና በኔ ማለት ነው። እንደዚህ አሁን ይሄን አያችሁ፣ ታሪክ አሁን እሺ፣ መሪ ሊጎተት ነው። ክንፉ እናያለን። እሺ ከውጭ አንዴ፣ አሁን ሴንተር ላይ አድርጌዋለሁ አልጎተትኩትም ማለት ነው። በቃ አሁን ውስጥ ውጭ ወጣለሁ ማለት ነው። አሁን ጎተትኩኝ ምን ሆነ? ከኋላ ወደ ላይ ተገለበጠ ማለት ነው። ይሄ አየሩ ስለሚገድበው ነው። ወደ ላይ አፍንጫው ከፍ ብለሽ መለስኩት፣ አፍንጫውን ሊዘጋጭብ ስል ከስራ አገዱ አያቸው። ኤሮዳይናሚክስ ማለት ይሄ ነው። ይህ አልገባው ሰው አብረር ማብረር አይችልም ጋይዝ። ካልገባችሁ ጻፉ። ለ መሪውን ስጎትተው ወደ ላይ ይነሳል። እንደገና ውስጥ ምግባ መሪውን ደግሞ ወደ ውስጥ እንደዚህ ስገፋው አፍንጫውን መብርታች መዘቅዘቅ ነው። ከኋላ ክንፍ ላይ በታች በኩል ይገድበዋል። ይህ ያልገባው ሰው ፕሊድ አይገባም። ባይዘው ሊገባችሁ ያስፈልጋል። እሺ፣ ላች አሁን ወደ ኋላ ጎትኩት። አያችሁ ከላይ ነው ይከረበታል። ስለዚህ አፍንጫን ወደ ላይ መርሳት የምናረገበት ይሄ ሲሆን፣ እሺ አንድ አንድ ወደ ጎን እንደዚህ ሳረገውና እንደዚህ ስንመልሰው ምን እየሆነ ነው? ፕሌኑ የሚተጣጠፈው ክንፉ ላይ ምንድነው የሚሆነው? እኔ እስቲ ሴንተር አድርጌዋለሁ። አሁን ውጭ እንወጣለን ወደ ቀኝ። አያቻስ እዚህ ጋር የምታጠፍ ነገር አለ። እዛጋ ወደ ግራስ የግራዋ፣ እዛ ጋር በዛ መዞር አለብን። የግራዋን ለማየት እዚህ ጋር ነው የምታየው ወደ ግራ ብለው አላችሁ ወደ ግራ አስታጠፍ። እቺ ስ ተገንጥላል አ ጋር አላስገረማቸው። እኔ እኔ ራሴ ስንት እያበረርኩት ስንት ፕራክቲስ እያደረኩበት እደነቃለሁ። የሰው ልጅ መፍጠሩ እንደዚህ አድርገን ቶ እንደዚህ አድርገን ወደ ላይ ስናደርገው ብተቃራኒ ናቸው። ይገርማችኋል እቾርታስቶ ናቸው ወደ ላይ ነች ናቸው ደስቶ እቾርታስ ነች አይታያችሁ ማለት ክንፉ ላይ እንደዚህ ያስጠጋላችሁ። አሁን ይሄ ምን እያደረኩት ነው ያላችሁ? አሁን ይሄ አለ አይደለም። አሁን ወደ ግራ ለማጠፍ ስፈልግ እንደዚህ ሳድርገው ማለት ነው ክንፉ ላይ ምን ይሆናል? ምን እናየው። እሺ ግራ ላይ ምን ይሆናል? ቀኙ ላይ ምን ይሆናል? እንመልከት። ወደ ግራ አጠፍኩት። አሁን ግራው ላይ ከፍ ይላል። ቀኙ ላይ ደግሞ አዙሬ ላሰባችሁ። ቀኙ ላይ ምን ሆነ? ቀኙ ላይ ምን ሆነ? ዝቅ አለ። ወደ ቀኝ ደግሞ ስናጥፋው ቀኙ ቀን አለ። ግራው ምን ሆነ? ቀኙ ቀን አለ አደለም? እሺ፣ ግራው ምን ሆነ? ግራው ደግሞ ታች ነው። አየር ሲቀዝ ኮ እንደዚህ ነገር ነው። ክሌሩ ወደ ግራ ታጠፋ ማለት ነው ተቃራኒ ነው የሚሆኑት እሺ ለመነሳት ደግሞ ደግምላቸኋለው አፍጫውን ውስጥ መሪ ስንጎትት እዚህ ጋ ገባን ነው የምንፈልገው ይህን ለማየት ነው አሁን አንድ ሴንተሩ እንዲያሳየኝ ሁለትንም ቀና ያድርግልኝ እሺ ናይስ አሁን ፕሌኑን አንደረደር ነው እንበል። ከአንደረደር ነው በኋላ በሁለት ቁጥር መሪ ወደኋላ ነው የምትጎትት። እንደዚህ አለ። እንደዚህ ስትስቡት ግን ለምንድን ነው ወደ ላይ አይሮፕላኑ የሚነሳው? ምን ስለሆነ ነው? ክንፉ ላይ ክንፉ ላይ ይሄንን ተግባራዊ የሚያደርገው የትኛው ክንፉ? ለማየት ወደ ክንፉ እንሄዳለን። አሁን ጎተት ክስላችሁ ወደ ኋላ ነው። እሺ ምስረው መሪውን ማለት ነው። እንደዚህ ገና ሳየኋችሁ፣ እንደዚህ መጎተት ማለት ነው ለመነሳት ከአንደረደር ነው በኋላ። አሁን ወደ ክንፉ እንሂድ። አሁን ጎተትኩት። ስጎትተው ክንፉ እንደዚህ የሚታጠፈው አያችሁ፣ ከኋላ ያለው ክንፍ ነው የሚታጠፈው። እንትን ላይ እዚህ ጋር ክንፉ ላይ ሳይሆን፣ ከኋላ እዚህ ጋር ወደ ላይ የሚታጠፈው። እሺ፣ ወደ ውስጥ ገፋሁት። አፍንጫውን ዝቅ ለማድረግ ወደ ውስጥ ገፋሁ። ምን ይሆናል? አያችሁ፣ ወደታች ነው የሚታጠፈው። አየሩን ይገድበዋል። አየሩ ከታች ይገድበዋል። እንደዚህ ነው በቃ ኤሮዳናሚክስ ማለት ይሄ ነው። እሺ መሸምደድ አይጠበቅባችሁም፣ ግን ኮንሰፕቱን ያዙት። ይህ ካልገባችሁ አይሮፕላን እንዴት እንደሚበር አታውቁም ማለት ነው ውስጥ ገብተን በአውቶፓይለት እንዳትልኝ እንዳትዱኝ ያደራ ኤሮዳናሚክስ ያልገባው ሰው ውስጡ ገብቼ እሺ አሁን ድጋሜ የመጨረሻ ያሳያቸዋለሁ። በቃ ወሳኝ ነገሮች ናቸው። አንድ የቀረኝ ደግሞ አለ። መሬት ላይ ሲሽከረከር ምን እንደሚሆን ስ ነግራቸዋለሁ እሺ ትቅል አርገው እንዲታያቸው። አሁን ምንድነው ማጠቃለያ፣ ወደ ግራ ሳዞረው ምን ይሆናል? አሁን ለምሳሌ መሪውን አየር ላይ ያለ ማለት ነው። በነገራችን ላይ በመሪ የምታዞሩት አየር ላይ ያለ ነው ብያለሁ። መሬት ላይ ያለ ቅድም ተናግሬያለሁ። እዚህ ስር ባሉት በእግር የሚረገጡ ፔዳሎች ናቸው። እነሱ ስንረግጥ ተፕሪሩ ላይ ምንድነው የሚፈጠረው? እናያለን። እሱ ነው አሁን፣ አንዴ ወደ ግራ ስናዞር እንደዚህ የግራው ወርታች ይሆናል፣ ወይም ደግሞ የግራው ወደላይ ላይ ሆኑና የቀኝ ወርታች ይሆናል አይደል። እሱ ዋናው ነገር እንዴት ይሆናል የሚለውን ሳይሆን ኮንሴፕቱን ነው ያዘነ። አሁን ወደ ግራ ሳዞር አያችሁ የግራው ወደ ላይ ይገለበጣል፣ የቀኝ ወርታች ይገለበጣል። አለቀ ውስጥ ገባለሁ። እንደገና አሁን ደግሞ ወደ ቀኝ ሳዞር ምን ይሆናል የሚለው ደግሞ ውጭ ወተን እኔ ግን አዞራለሁ። ከዚያ አሁን ወደ ቀኝ ዞር አየር ላይ ሆነ። ወደ ቀኝ ስንዞር የቀኙ እች ጋር ተገልብጣ ወደ ላይ ትመጣለች፣ የታችኛው ተገልብጦ ታች። ለምን አየሩን ለመገደል ማለት ነው። ይሄ ነው የሚያዞረው ማለት ነው። እሺ መጨረሻ። እሺ የመለስኩት አየር ላይ ያለን አፍንጫን ወደኋላ ስንጎትተው፣ ተንደርድሮ ለምሳሌ ይህ መሪው ጉትት ስታደረጉት ነው የሚነሳው፣ ከሆነ ስፒድ በኋላ ማለት ነው። ዝም ብሎ በደረቁ አይደለም፣ የራሱ የሚነሳበት ስፒድ ሲደርስ ጉትት ስታደረጉት ክንፉ ላይ ምን ነው የነካችሁት ማለት ነው። እኔ እስቲ ልመልሰው፣ ክንፉ ላይ እንሄዳለን። ጎተትኩት፣ ጉትት ስታረጉት፣ በቃችኛ ክንፏን ፓርት እዚህ ጋ ወደ ላይ ከረበታችሁት ማለት ነው። ስጎቱ አፍንጫው ወደ ላይ ሄድባችኋል። ከመጠን በላይ እንዳይሄድ ምልስ መልስ ታደርጉት አላችሁ። ስትመልሱት አፍንጫው ስትዘቀዘቅ ከኋላ ይታጠፋል። ሁለቱ አያችሁት፣ አለቅ ጨርሻለሁ። ሌላው ምድር ላይ ፔዳል ስትረብጡ ምንድን ነው ያችሁ። የምድሩ ደግሞ በዚህ ነው። ስታቢላይዘሩ ጋር ጫፉ ላይ ይታያል። ምናልባት ካልታየ ኮሜንት ያለበት ፓርቲ ስለሆነ እንደዚህ የምድር ዘርማ ያው ክንፉ ላይ ተመልከቱ። ብጫው ከኋላ እሱ ጎማውን ለማዞር ነው። እቺ አሁን ፔዳሎች የት አሉ ለምትሉ ሰዎች ያላያችሁ ካላችሁ፣ ያው ፔዳሎቹ እዚህ ጥቁሮቹ እነዚህ እግር እግር ላይ የሚረገጡት እዚህ ስርቆ ላይ ላንቀሳቅሳቸው፣ ያው እንደዚህ እንደዚህ። ይሄ ነገር መጣብኝ። ወደዚህ ወደዚህ ወደ ቱዲ እንደዚህ አሁን ታይቷቸዋል። ከታች ከታች ከዚህ ጋር ጥቁሮቹን ዜሮና ኢንተር ነው ምጫ ነው። ይሄ ማለት መሬት ላይ ካረፈ በኋላ ጎማው ማሽከርከር እንደዚህ ፔዳሎቹን በመጫን ነው። ምን ማለት እንደሆነ አውቃችኋል። ይሄ ምን ማለት እንደሆነ አውቃችኋል። እዚህ ጋር የሚተጣጠፉ ታውቃችኋል። አሁን ምሳሌ ይህን ስጎትተው እስቲ ንገሩኝ ምን ሆነ? ይህን ስጎትተው ምን ሆነ? ከውጭ ምን ሆነ? ይህ ስመልሰው ስ ምን ሆነ? እዚህ ጋ ስለሚሆነው ነገር አያችሁ። ወርታችን ና ወደላይ ለምሳሌ ስመልሰው ስጎትተው ከላይ ትርብት ነው የሚለው ክንፉስ ክንፉን ደግሞ ወደ ግራ አረገው። ወደ ቀኝ ሳረበው ሁለቱ የተቃራኒ ናቸው የሚሆኑት፣ ማለት ነው። ሌላው ፔዳሉ ስጫል ጎማ ሲተጣጠፍ ጎማ ሲተጣጠፍ ደግሞ ፔዳሎቹ እንደዚህ ይወዛወዛሉ። ያላችሁ ከስር አሁን እንደ አሪፍ ነገር ይሄው፣ እነዚህ በእግራቸው ነው። ወደ ግራ ወደ ቀኝ ግን በእግራቸው ይሄ ሲነካኩት አይሮፕላኑ ላይ ከኋላ የሚታጠፍ ነገር አለ። ይኸው እንደዚህ እንደዚህ የሚርገበገበው እዚህ ጋር ሌላ ሌላ ተንክ ዩ ቨሪ ማች። ይህንን በውስጣችሁ ከያዛችሁ ፓይለት ትሆናላችሁ። ለአሁኑ የነገርኳችሁ ኤሮዳናሚክስ በረራ ገባችሁ ማለት ነው። ኤሮዳናሚክስን ምን ለማለት ነው? አየሩን እንዴት ነው ማኔጅ የምናደርገው? አየሩን ምን እያደረጉት ነው የበረሩት? እንደ ክንፉ ላይ ሁሉም የሚተጣጠፍ ነገር አድርገው እኮ ነው አንዴ ወደ ቀኝ አንዴ ወደ ግራ አንዴ ወደ ታች አንዴ ወደ ላይ አየሩን የተጫወቱበት እና እናንተን ዓለምን አቋርጣችሁ ለመሄድ ደግሞ ሞተር ተጨምሮ ትረስት የሚባል አለ። ወደፊት የሚሄድ ስፒድ እንትኑ ፎርስ ማለት ነው። ወደኋላ የሚጎትት ትረስት አለ። ድራግ ደግሞ የድራግ ደግሞ የሚባለው እናንተ ወደፊት ስትሄዱ፣ ለምሳሌ በጣም ስትሮጡ ወደፊት ወደኋላ ይጎታችኋል ነፋሱ ማለት ነው። ከመጠን በላይ በትሮት ወደፊት በጣም ይጨምራል። እና በነገራችን ላይ ፍጥነታችሁን ደብል ስታረጉ ድራጉ ወደኋላ የሚጎታችሁ አራት እጥፍ ይሆናል። ስለዚህ ምንድነው የሚያደርገው? ፕሌን በጥናት የተገኘ ኦፕቲመም ስፒድ አለ፣ ወደፊት የሚሄድበት ያ ድራጉ የሚጎተው ነገር የማይጨምርበት ክሩዝ ስፒድ ይባላል። እሱ ክሩዝ ስፒድ ማለት በጣም ድራጉ ሳይበዛ ወደፊት ይሄዳል ማለት ነው። በጣም ልሩጥ ሚል አይችልም። ንፋሱ ይጨምራል። ለዚህ እኮ ነው አትሌቶች ለምሳሌ ማራቶን ምናም ሲሮጡ አሸናፊዎቹ ብዙ ጊዜ ከፊት ከሚሮጡት ኋላ ነው የሚሆኑት። የንፋሱን ወደኋላ ጉትታ ግፊቱ እንዳያደክማቸው በሌላ ተሸፍነው ይሮጡና መጨረሻ ላይ ላጥ ብለው ይወጣሉ ማለት ነው። ይህም ቴክኒክ ነው። በረራም፣ ሩጫ ሞሽን ማለት አጠቃላይ እንደዚህ አይነት ቴክኒክ አለው ማለት ነው። ኢንተረስቲንግ ይመስለኛል። በተለይ እንደዚህ ፊዚክስ በአጠቃላይ ሙቭመንት እንቅስቃሴ ምናምን ለምትወዱ ሰዎች ይህንን ማይክሮሶፍት ፍላይት ሲሙሌተር ኮምፒውተራችሁ ላይ ጭናችሁ እንጆይ እንድታደርጉ ጋብዛለሁ። ምክንያቱም አስደሳች ነው።